አሰልጣኝ ሚኬል አርቴታ እንዲሁም ደግሞ ዩሪያን ቲምበር አርሰናል ክርስቲያን ፓላስን ካሸነፈ በኋላ የሰጡት አስተያየት አለ። ምንድን ነው እያሉት የሚለውን ጉዳይ በዚህ ፕሮግራም ይዘንላችሁ መጥተናል። ቻናሉን ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮን እስከ መጨረሻው ድረስ እንድትከታተሉና ቪዲዮን ላይክ እንድታደርጉ ስንል በትዕትና እንጠይቃችኋለን። ስለምታደርጉት ከወዲሁ እናመሰግናችኋለን። በቀጥታ ወደ መረጃዎቻችን ስናመራ የመጀመሪያ መረጃችን የዩሪያን ቲምበር አስተያየት ነው። ሁሉም ሰው የመከላከል ሚና ተሰጥቶታል። ይህ ደግሞ ለቡድናችን እጅግ በጣም ጠቃሚ ነው። አሁን ላይ ያለንበት ደረጃ እጅግ በጣም አሪፍ ደረጃ ላይ ነው። በተለይም በመከላከል ረገድ እጅግ በጣም ተሻሽለናል። አሁን ላይ ከሁሉም ቡድኖች ላቅ ባለ ሁኔታ አርሰናል መከላከል ላይ አሪፍ ነው ብዬ እኔ በግሌ አምናለሁ። ሁላችንም የተሰጠን ሚና በሚገባ እየተወጣን እንገኛለን። አሁንም መሻሻል ያለብን ነገሮች አሉ። እሱንም የምናሻሽል ይሆናል። በቀጣይ ተከታታይነት ወይም ወጥነት ያለው የመከላከል ስራን እንሰራለን። ተከታታይ ወጥነት ያለው ውጤትን እናመጣለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ቶሎ ደስተኛ መሆን ጥሩ አይደለም ጥሩ እየሰራን ነው። ነገር ግን ገና የውድድር ዘመኑ መጀመሪያ ላይ ነን። ከጨዋታ ወደ ጨዋታ የተሻሻልን ጠንክረን መስራት አለብን። ገና ካሁኑ መፈንጨት፣ ዋንጫን እንዳሸነፍን እንዲሰማን መሆን የለበትም ምክንያቱም ደግሞ የስተት ነው። አሁን ላይ ገና የውድድር ዘመኑ እንደተጀመረ ነው። ገና መጀመሪያ ላይ ስለሆነን ብንረጋጋ ይሻላል። ነገር ግን አሁን ላይ እጅግ በጣም ጠንካራን፣ ነገር ግን አሁንም መሻሻል አለብን የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ የሰጠውን ነው እንግዲህ በቀጣይነት አርቴታ ምንድን ነው ያለው? በተለይም ስለ ክርስቲያን ፓላስ ድል ይህን ድል ከማንኛውም ሌላ ድል የበለጠ ዋጋ ሰጠዋለሁ። በየሶስት ቀኑ እየተጫወትን መምጣታችን ከባድ ነበር። ትልቅ ድልን ነበር ፓላስን ማሸነፍ። ፓላስ ደግሞ በጣም ጠንካራ ተከላካይ ስፍራ ተጫዋቾች አሏቸው እንዲሁም ደግሞ በአጠቃላይ ቡድኑ በጣም ጠንካራ መከላከልን የሚያሳይ ክለብ ነው። እጅግ በጣም ፈታኝ ጨዋታ ነበር። በተለየ በመጀመሪያው አጋማሽ ተቸግረን ነበር፣ ግን ግን ማስቆጠር ችለን ነበር። በሁለተኛው አጋማሽ የተሻለ ነበር፣ ግን አንድ ለዜሮ ስንመራ መታገዝ እንዳለብን ነግሬያቸው ነበር ለተጫዋቾች ምክንያቱም ደግሞ ለቀው ቦታቸውን ለቀው ሙሉ ለሙሉ በሚያጠቁበት ሰዓት ላይ እንደ ማቴታ ያሉ ፈጣን የተባሉ ተጫዋቾች እኛን ሊቀጡን ይችሉ ነበር። ለዛም ነው ተጠንቅቀን ስንጫወት የነበር ነው። ጎልም ከማስቆጠራችን በፊት ጎልም ካስቆጠረም በኋላ እጅግ በጣም ተጠንቅቀን ነበር ስንጫወት የነበር ነው። ምክንያቱም ደግሞ የፓላሳ ጨዋታ ነው ያንን እንድናደርግ ያደረገን ክርስቲያን ፓላስ ኳስ ለኛ ይሰጠናል። ከዛም በኋላ በደንብ ይከላከላል፣ ኳስ ከኛ ይቀማል። በመልሶ ማጥቃት ለማጥቃት ነበረ ወደ እኛ የመጣው ነገር ግን እኛ ምነክተን ነበረ ያንን እንዲያደርጉ በጭራሽ አልፈቀርንም ነበር። አንድ ለዜሮ በሆነ ጠባብ ውጤት ማሸነፍ ችለናል። እጅግ በጣም ደስ ብሎኛል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ሲቲ መሸነፍ በአስቶን ቪላ አንድ ለዜሮ፣ ስለ ሲቲ መሸነፍ ተጠይቆ ነበር። ሲቲ እንደተሸነፈ ያወቁት ጨዋታው ሲያልቅ ነው። ተጫዋቾችም በግማሽ ወይም በሀፍታይም ላይ ስልኮች ስላልተፈቀደላቸው እስካሁን ድረስ አላወቁም። እኛ ማድረግ ያለብን ነገር ስላደረግን በጣም ጥሩ ሳምንት ነው የተጫወት ነው ወይም ደግሞ ያሳለፍ ነው የሚልን አስተያየት መስጠት ይችላል። ሲቲ ብቻ አይደለም ሊቨርፑልም ተሸንፏል። እንግዲህ እንደምታውቁት እጅግ በጣም ደስ የሚል ነው። የአርሰናል ማሸነፍ ብቻ ሳይሆን የሲቲ መሸነፍ እንዲሁም ደግሞ የሊቨርፑል መሸነፍ ለአርሰናል እጅግ በጣም ይጠቅማል። ምክንያቱም ደግሞ ከስር ከስር እየተከተሉት ያሉት ቡድኖች እንደነ በርንሞ፣ ሰንደርላንድ ያሉ ናቸው አሁን ላይ። ነገር ግን እነዚህ ሁለት ቲሞች ልምድን ካለመኖራቸው የቡድን ጥራትም በተለያዩ ነገሮች ከዚህ በኋላ ነጥብ እንደሚጥሉ እርግጠኛ ያለናል። ነገር ግን ሊቨርፑል ሲቲ ቢሆን በነሱ ቦታ የነበረው ትንሽ ያሰጋ ነበረ። የነ ሲቲ የነ ሊቨርፑል ነጥብ መጣል ደግሞ እጅግ በጣም ለኛ እየጠቀመን ይገኛል። በተለይም አርሰናል አሁን ላይ ነጥብ እየጣለ ነጥብ እያገኘ እንኳን ቢመጣ ከዚህ በኋላ ባሉት ጨዋታዎች ከስር ከስሩ ያሉት ቲሞችም ነጥብ እያገኙ ቢመጡ እንደነ ማንቸስተር ሲቲ፣ ሊቨርፑል ነጥብ እያገኙ ቢመጡ ፕሬዥር ይመጣበታል አርሰናል ላይ አንድ ጨዋታ ብሸነፍቶ ነው ይደርሱብኛል፣ አቻ ቦታ እንደዚህ ሆናለሁ የሚል ስጋት ውስጥ ይገባል ይገባል ነገር ግን አሁን ላይ በርንማውዝ እና እንዲሁም ደግሞ ሰንደርላንድ ስለሆኑ በእርግጠኝነት ነጥብ ይጥላሉ። ስለዚህም አርሰናል ነጥቡን እጅግ በጣም እያሰፋ ይሄዳል። የሊጉ ጅማሮ ላይ ብንገኝም ነገር ግን አሁን ላይ ነጥቡን ሰፋ አድርጎ በተለይም ተከታዮቹ ቲሞች ደግሞ ሁለተኛ፣ ሶስተኛ፣ አራተኛ ያሉ ቲሞች ደግሞ የሚድ ቴብል ቲሞች በሚሆኑበት ሰዓት ላይ ለአርሰናል ፕሬዠሩ እየቀነሰ እየመጣል ማለት ነው። ሌላኛው ደግሞ አሴቱን መስጠት እየቻለው አሰልጣኝ ሚካኤል አርቴታ ስለ ክሪስቲያን ሞስኬሪ ነው። ሞስኬራ ትልቅ ክብር ይገባዋል። በአዲስ ሊግ ውስጥ ገና አንድ ዓመት ብቻ ተጫውተው ወዲያውኑ ትልቅ ለውጥ እያመጣ ይገኛል። ተጫዋቹ ላቅ ያለ ልምድ የለውም ሁላ አይደለም። በእንግሊዝ ፕሪሚየር ሊግ፣ በሌሎች ሊጎችም በዚህ በፊት በነበረበት ሊግ ራሱ ያን ያህል ትልቅ የተባለ ልምድ እንደሌለው መመልከት እችለን ነበር። እጅግ በጣም ጥሩ ተጫዋች ነው ብዬ ላነሳው እችላለሁ። በስፔን ላ ሊጋ ራሱ አንድ ዓመት ነው መጫወት የቻለው። እናም ደግሞ ከእንደገና ከስፔን ላ ሊጋ በመጀመሪያው አመቱ በአርሰናል ቤት ያውም በአዲስ ሊግ ያውም ደግሞ በእንግሊዝ ፕሪሚየር ሊግ እንደዚ አይነት ትልቅ ለውጥን ለእኛ በማምጣቱ እጅግ በጣም ተደስቻለሁ። ዊሊያም ሳሊባን በትክክል ነበር የተካው። እኔ ያልኩትን ነገር በሙሉ በሜዳ ላይ ማድረግ ችሏል። ክርስቲያን ሞስኬራ በዘረው ጨዋታ ብቻ አይደለም በተለያዩ ጨዋታዎች ላይ ራሱን እያሳየ ይገኛል። አድናቆት ልንቸረው ይገባል። ለክሪስቲያን ሞስኬራ የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እውነትም ነው እንግዲህ ክርስቲያን ሞስኬራ እንደመጣ አካባቢ እኔ በተለየ ተጫዋቹ ወደ አርሰናል ከመጣ በኋላ እንደዚህ አይነት ብቃት ያሳያል የሚል ምንም አይነት አልጠበቅኩም ነበር በጭራሽ። ምንም እንኳን ሃይላይቶችም እንዲሁም ደግሞ የቫሌንሽያን ጨዋታ ብመለከትም አንዳንዶቹ እንደዚህ አይነት ድንቅ ብቃት እንዳለው መመልከት አልቻልኩም ነበረ። በተለየም ወደ እንግሊዝ ፕሪሚየር ሊግ መጥቶ ያውም ደግሞ የዊሊያምስ ሳሊባ ተተኪ ሆኖ መጥቶ እንደዚህ አይነት ትልቅ የሆነ ነገርን ያሳየናል፣ ትልቅ የሆነ ብቃትን ያሳየናል የሚል በፍጹም እኔ አልጠበቅኩም ነበር። ነገር ግን በአሁኑ ሰዓት ላይ ክሪስቲያን ሞስኬራ በእርግጠኝነት ሌላ ቡድን ላይ ቢሆን፣ ሌላ ትልቅ ቡድን ላይ ቢሆን አይደለም የሚድ ቴብል ቡድኖች እንደ ኤቨርተን እንዲሁም ደግሞ ሌሎች ሌሎችም ቲሞች ጋር ሄደው አይደለም እንደ አርሰናል ውስጥ ባሉ ቲሞች በእርግጠኝነት ቋሚ የሚሆን ተጫዋች ነው፣ ክርስቲያን ሞስኬራ አርሰናል ውስጥ ሆነና ችግሩ ዊሊያም ሳሊባ ከሱ የተሻለ ተጫዋች ሆነ እንጂ ወደ ሌላ ትልቅ ቲም ራሱ ብሄር በእርግጠኝነት ቋሚ መሆን የሚያስችል ብቃት ያለው ተጫዋች ነው፣ ክርስቲያን ሞስኬራ። በኒውካስትል ጨዋታ ላይ ትንሽ ተትነበረው እሱን ልናር ሊታረም የሚችል ነገር ነው። ነገር ግን በዛሬው እለት አሪፍ ተንቀሳቅሷል ብለን ልናነሳ እንችላለን። በማጥቃቱም ረገድ ኳስን ትራንዚሽን በሚኖርበት ሰዓት ላይ ከመከላከል ወደ ማጥቃት የሚያደርገው ትራንዚሽን እጅግ በጣም የሚያስገርም ኳሱን ወደፊት የሚገፋበት መንገድ ለአማካኞች ኳስን የሚያሻግርበት መንገድ እጅግ በጣም የሚያስገርም ነው አሪፍ ተጫዋች ነው ብለን እናነሳ እንችላለን። ክርስቲያን ሞስኬራ እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ፔሮ ሂንካፔ ጠይቆ ነበር። ፔሮሂንካፔ በሜዳ ላይ መኖሩ በጣም ደስ ይላል። እሱን ከጉዳት በማግኘታችን እጅግ በጣም ደስ ብሎናል። የእሱን ጥንካሬና ቁርጠኝነት ወዲያውኑ ማየት ችላቸዋል። በዛሬው ዕለት ደጋፊዎች እጅግ በጣም የሚወዱ ተጫዋች እኔም በግሌ የሚወደው ተጫዋች በሜዳ ላይ የሚያሳየው ድንቅ ብቃት ገና ካሁኑ እያስደመመ ይገኛል ከረጅም ጊዜ ጉዳት በኋላ ተመልሷል። አሁን ላይ ለአርሰናል ትልቅ ግልጋሎት እንደሚሰጥ 100 ፐርሰንት እርግጠኛ ነኝ የሚለን አስተያየት መስጠት ችሏል። ስለ ኢንካፔ ኢንካፔ እንግዲህ ከረጅም ጊዜ ጉዳት በኋላ በዛሬው ለመጫወት ችሏል። እንኳን ደስ አለ ለንለው ይገባል። ሌላኛው ደግሞ የተጠየቀው ሚኬል አርቴታ ስለ ሳካ ነው። ሳካ ታሞ ነበር፣ ልምምድ አልሰራም፣ ለመጫወት ትልቅ ጥረት አድርጓል። ብዙ ደቂቃ ከቆየ ግን ሊደከምና ሊጎዳ ስለሚችል አደጋውን ለመቀነስ ስለፈለግ ነው እሱን ቀይረን እንድናስወጣ እያደረግ ነው፣ የሚልን አስተያየት መስጠት ይችሏል። እንግዲህ ዊል ይቅርታ ቡካዮ ሳካ በጉዳት ምክንያት እንደሆነ ወይም ደግሞ ታሞ እንደሆነ አረጋግጧል ሚኬል አርቴታ ተቀይሮ የወጣበት ምክንያት ሳካ ሳካ እንግዲህ በማርቲኔሊ ተቀይሮ ወጥቶ ነበር። በጨዋታው መሃል ላይ እንግዲህ ሁላችንም በጉዳት ምክንያት አልመሰለንም ነበር ህመም አልመሰለንም ነበር ትንሽ አቋሙ ስለወረደ ብለን ነበር ያው በጨዋታው ላይም አቋሙ ወርዶ ነበር መመልከት ችለናል ምክንያቱም ደግሞ ታሞ ስለሆነ ነው የሚለን ምላሽ ነው የሰጠው አሰልጣኝ ሚኬል አርቴታ ልምምድም እንዳልሰራ ነው በቂ የሆነ ልምምድን እንዳልሰራና ለመጫወት እሱ በጣም ስለፈለገ ነው ያስገባ ነው ብዙ ደቂቃ ደግሞ እንዳናቆየው ሪስክ መውሰድ አልፈለግንም ምክንያቱም ደግሞ ሊደክምና ሊጎዳ ስለሚችል አደጋውን ለመቀነስ በማለት ነው አሁን ላይ እያስወጣ ነው የሚለን አስቴት መስጠት ችሏል፣ አሰልጣኝ ሚኬል አርቴታ። ለዛሬ ያዘላችሁ ፕሮግራም ይህን ይመስል ነበር። እንግዲህ አሰልጣኝ ሚኬል አርቴታ እና ዩሪያን ቲምበር የተናገሩት ንግግር ይህንን ይመስል ነበር፣ የሰጡት አስተያየት ይህን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን እንዲሁም ደግሞ ቻናሉን ሰብስክራይብ ስለምታረጉት እንዲሁም ደግሞ ቪዲዮን ላይክ ስለምታረጉ እጅግ አድርገን እናመሰግናለን። ለምታውቁት የአርሰናል ደጋፊ በሙሉ ይህንን ቻናል ሼር እንድታረጉት ስንል በትህትና እንጠይቃለን። ስለምታረጉ እጅግ አድርገን እናመሰግናለን እናመሰግናለን። መልካም ጊዜ